አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላሂ። ውድ ሀገሬ ልጆች ባላችሁበት ያለ ሰላም እዝነት የለያችሁ፣ እንዲሁም ክርስቲያኑ ወገኖች ሰላም ሰላም ብያለሁ። ላይክ ሸር፣ ሳብስክራይብ እያደረጋችሁ አበረታቱ ውድ ሀገሬ ልጆች እላችኋለሁ። ዛሬ ቀለል ያለ የቢዛ ኩሽና ወይም የቢዛ ሶስ አሰራር መጥቻለሁ ማለት ነው። እዚህ ጋር ያዘጋጀሁት ፍልፍል ሮሚ አስፈሩን ማለት ነው። ፍልፍል ሮሚ እንደዚሁም ቀዩን ማለት ነው። ይህን ያክል የዚህን ግማሽ ነው የተጠቀምኩት ማለት ነው። ይህን ያክል ነው የተጠቀምኩት። እንዲሁም በሰል በትላልቅ የተቆረጠ በሰል ወይም ሽንኩርት ፍልፍል ሮሚ ባርድ አህተሩን ማለት ነው። ይህም እንደዚሁ አህደሩን አርጌ የቆረኩት ማለት ነው። እዚህ ጋር ቲማቲም በትላልቁ ሁለት ቲማቲም ቆርጫሉ ማለት ነው። ከዛ ሶስት ራስ ቱም ማለት ነው፣ ነጭ ሽንኩርት እንደዚሁም ስፓይሲ። ልጆች ስፓይሲ ይወዳሉ እዚህ ቤት፣ ያው ብዙውን ጊዜ ስፓይሲ ነገር ነው ማለት ነው የምንጠቀመው። እና ውድ ሀገሬ ልጆች እንደምታዩት ይህን አዘጋጅቻለሁኝ። ወደ አሰራሩ እንሂድ ማለት ነው። ላይክ ሼር ሳብስክራይብ እያደረጋችሁ ለቻናሌ አዲስ የሆናችሁ እንደዚሁም ሳብስክራይብ እያደረጋችሁ ቤተሰቡን ውድ ሀገሬ ልጆች አሁን ወደ አሰራሩ እንደዚሁም ይታጠበ እቃለን ማለት ነው። ወደ አሰራራችን እንሄዳለን ማለት ነው። ቶች ይብስና ከዛ ስቴ ውሃው ጠፍ ካለ በኋላ ዘይት ጨምራሉ ማለት ነው። ትንሽ ዘይት ጨምራለሁ ሳይበዛ ማለት ነው።

ሽንኩርትን ይሄን ያክል ከጠበስኩት በኋላ ሁሉንም እንደዚህ ጠበስ ጠበስ አርጌ አደባልቀዋለሁ እና ያላሳየኋችሁ ደግሞ ማጅን ጠማጠም ይጨምራለሁ እና እዚህ ጋ ሁለት ጠማጠም አደርጋለሁ ማጅን ጠማጠም ማለት ነው። ያላሳየኋችኋለሁ ከዛ በኋላ እንደሚታዩት ይህን መስሎልኛል ማለት ነው። እዚህ ጋ ቲማቲሙንና ነጭ ሽንኩርትን ይጨምራለሁ ማለት ነው እዚህ ጋ

ይችላል ። ሁሉንም ይጨምራል ማለት ነው። ሁሉንም የተጠቀምኩት ምክንያት የሁሉም የተለያየ ጣዕም አለው የሆነ ጣፋጭ ነገር አለው ማለት ነው። ቀዩም ጣፋጭ ነገር አለው ጣዕም አለው ማለት ነው። ወላሂ የምግብ ቤቱን በቃ ያስነቃል። ተጠቀሙት ማለት ነው። እዚህ ጋር ደግሞ ምን ነው ስሙ ካሬ ኦም ሸከር እና ጨው መካከሉ ላይ አይታያችሁም መሰለኝ። ከዛም በኋላ ትንሽ መረጋት ማድረግ ፍልፍል ሀርሆ እና ጨው አይታይ ምስል እዚጋ ሁሉንም ጽኖን እዚጋ ጨምራለች ማለት ነው። እንደምታየው ያው ትንሽ ነው ዛሬ የማዘጋጀቱን ምናልባት ለዛሬ ብቻ ነው። እስከ ሶስት ቀን አራት ቀን እንደዛ ድረስ ፍሪጅ ውስጥ ማስቀመጥ ይቻላል። እኔ ግን ይሄንን ትንሽ ነው የምጠቀመው ከዛ ቲማቲም ጣፋጭ ያደርጋል ማለት ነው። ናቸው። በእርግጥ ፋትህ ነው የሚሆነው መጨረሻውን አብረን ማለት

እና ውድ ሀገሬ ልጆች ስጋ ብልጽግና ቡድን ማለት ነው። ይሄ እስከምን ድረስ እንጨርሳለን ማለት ነው ሶሳችንን። ከዛም ውድ ሀገሬ ልጆች ይህንን ዘአተር እል በሬ ይባላል ማለት ነው። ለአረቦች ዘአተር እል በሬ ዘአተር ከፈጣሪ ጋር የሚደረገው ሳይሆን ይሄ ዘአተር እል በሬ ይባላል። በሀገራችን ደግሞ ጦስኝ ይባላል ማለት ነው። ይሄ የቤተሰብ ዋና ቅመም ነው። የቤተሰብ ዋና ቅመም ነው ማለት ነው። ይህን እጨምራለሁ ለፍጭ ስል ደግሞ ማለት ነው። ውድ ሀገሬ ልጆች ከዛ ውድ ውጭ ይህን ያክል ካጸዳሁት በኋላ ማለት ነው እጨምራለሁ ማለት ነው። እዚህ ጋር ዘአተር በሬ ወይም በሀገራችን ደግሞ ጦስኝ ይባላል ማለት ነው። ጦስ ከዛ ይህንን መፍጫ አዘጋጅቻለሁ። ይህንን መፍጫ በሀገራችን ላይ በቃ የካሬ እና ዱቄት ምናምን ሳይዘጋጅ የሚፈጭበት ነው ማለት ነው። በጣም መተናወን ሰርታ መሰለኝ በእርግጥ የኩሽና አሰራር ብዙ አይነት አሰራር አለው። ዝም ብሎ የሚሰራ ግን ይሄ በጣም አሪፍ ነው። ፈጭቸው መለሳለሁ ማለት ነው ውዶች። ይሄውና ውድ ሀገሬ ልጆች እንደምታዩት ፈጭቸዋለሁ ማለት ነው የሚመስለው። በጣም አሪፍ ሶስት ነወላቸው ይህን ይመስላል ማለት ነው። ት የሚያምር ነው ወፍራም ነው፣ በዛ ላይ ቀጭን አይባልም። በዛ ላይ ይህን እንደ የፈለጋችሁ ት ምት ትችላላችሁ ማለት ነው። መብራቴ ነው እንጂ ይን ያክል በጣም ቢጫ አይደለም። በጣም ነው የሚያምረው ከለሩ በጣም ነው የምትወዱት፣ እርግጠኛ ነኝ። ወደ ሀገሬ ልጆች ይሄን ይመስላል ማለት ነው። በጣም ነው የሚጥመው፣ ሰርታችሁ ሞክሩት ማለት ነው። ከዚህኛው ሶስ በእርግጥ በጣም ይሄ የሚመቸው ማለት ነው። እና ይሄ ይሄኛው ወጥ ነው እንትን ከሚለው ይሄ በጣም ያምራል። ስቀቡት እራሱ በጣም ያምራል ማለት ነው፣ ይሄን ይመስላል። ሰርታችሁ ሞክሩት። ያው ስፓይሲ ነው የሚሆነው ይሄኔ ያንን ያክል በጣም ስፓይሲ ባይሆንም ትንሽ የመቃጠል ባህሪ አለው ምክንያቱም ሁለት በለው የሚባለው አጥብቂያለሁ ማለት ወይም ፍልፍል ሀር እሱም ስለጨመርኩበት ይህ መቃጠል እንትን አለው። በጣም ነው የሚመቻችሁ ሰርታችሁ ቅመሱ። ውድ አገሬ ልጆች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። አበረታቱን። ውድ አገሬ ልጆች ያው ይህን የወደድኩበት ምክንያት ሀቂቃ ፍሪጅ ውስጥ ብናስቀምጠው እስከ አምስት እስከ ስድስት ቀን ድረስ መጠቀም ይቻላል ማለት ነው ውዶች። ሰላም አሊኩም ወረህመቱላሂ ወበረካቱሁ።